ያንዳንዷን እንግዲህ ብሩኬ ላይ ጆፌ የምጥይካለሽ። ካሁኑ ማስጠንቀቂያት ተሰጥቶሻል። አይናችሁን ከብሩኬ ጋር ከብሩኬ ላይ እንድታነሱ ጠቅላይ ሚኒስተር ትግስት ፕሬዝዳንት የነ ሃይሚን በመጀመሪያ ምን ነው ፕራንክ ባሎነ ብዬ ተመኘሁኝ። በጣም ማርያምን ነው የምላችሁ። በጣም ደስ ይሉ ነበረ ካያችሁ በድንጋጤ ሃይሚን ያያት ፓርት በጣም ደስ የሚል በቃ በሚያምር አይን የሆነ በቃ በስስት ያያት ፓርት በጣም በጣም ደስ ይል ነበረ። ሀይምዬ የሰራሽው ስራ በጣም ከባድ ነው በጣም የሚገርም ነው ገና ከመጀመሪያው አዳሜ አይኑን ለሚጥሉበት ሚዜም ሴት ሚዜዎችም ካሉ ሌሎችም ቡሩኬ የሚመኙ ካሉ ከአሁኑ ማወቅ እንዳለባቸው ነው ያስረዳሽ ጀግና ነሽ መቤቴን በጣም የሚገርም የሚገርም የሚገርም ፕራንክ ነው የሰራሽው አይቀርም እግዚአብሔር ያለቀን ደግሞ ትጋባላችሁ ግዴታ መቸኮል ወይም ምናምን አይጠበቅባችሁም ልጆች ናችሁ ብዙ መስራት የሚጠበቅባችሁ ልጆች ናችሁ እውነት የእውነት በሆነና ብየተመኘው እግዚአብሔርን ነው የምላችሁ። እና የበቃን እንጃ የሀይሚ አለባበሷ፣ ፈገግታዋ፣ ሁሉ ነገሩ በጣም ነበር የሚያምረው። እውነት በቃ ብሩኬ ሲመጣ የሆነ ስቅጥጥን ያለኝ እግዚአብሔርን ነው የምላችሁ። በቃ ስቅጥጥን ያለኝ በጣም ደስ ያለኝ። እምባ ሁሉ ነው የተናነቀኝ መድኃኔዓለም ሳያቸው ማለት ነው እግዚአብሔር ያድርግላቸው ነው የምለው እያንዳንዷ እንግዲህ ብሩኬ ላይ ጁፌ የምጥይ ካለሽ ካሁኑ ማስጠንቀቂያ ተሰጥቶሻል አይናችሁን ከብሩኬ ላይ እንድታነሱ ጠቅላይ ሚኒስትር ትዕግስት ፕሬዝዳንት የነ ሀይሚና የብሩኬ ፕሬዝዳንት ካሁኑ። ሴቶች ብሩኬ ላይ በሰርጉ መሀል ላይ እንደዚህ እንደዚህ እንደዚህ ላሉ ለምትሉ ሴቶች አደራ፣ እኛ በካሜራ እንይዛቸዋለን። አንድ ሰው ብሩኬ ላይ አይኑ እንዳይጥል ነግረናል፣ አሳስበናል ማለት ነው። ከአሁኑ ከገባችሁ ይግባችሁ። ሀይሚዬም እንግዲህ ነግሬያቸዋለሁ፣ አግብቻቸዋለሁ ባሌ ነው ብላለች። ይሄን እየመራችሁም ትውጡታላችሁ ማለት ነው እና ቤተሰብ በጣም ነበር የሚያምረው ወድጀው አለው በጣም እግዚአብሔርን ነው ምላችሁ ይለያሉ። ቤካዬ ቀለበቱን አውተ ስለሰጠ እጅግ በጣም ነው የምናመሰግነው። ወንድም በቃ እናንተ ምርጥ ጓደኛሞች ናችሁ። ጓደኛሞች ሳትሆኑ ወንድም ናችሁ እናንተ። በጣም ነበር የሚያምሩ እግዚአብሔር ነው የምላችሁ። እና እች ነገር ግን ቤተሰብዬ ፕራንክ ሊኖራት ይችላል። ከዚህ በኋላ ደግሞ እንዴት ትከራከረኛለ? ባለፈው እንዲ እንዲስል እኮ አንተ ምን ነው አልተዋጠልም ምናምን ብለ ደግሞ ሌላ ፕራንክ ደግሞ እንዳታስብ ነው የምፈራው። ቤተሰብ እቺ ነገር ፕራንክ እንዳትኖሩ እፈራለሁ። እና ብሩኬ ያው ታውቃላችሁ ዝም ብሎ እውነቱን ነው። ትዳር ውስጥ ዝም ብሎ ሳስት ብሎ አይገባም። ብዙ ነገር መያዝ አለባቸው። መኪና ገዝተዋል። አሁን ደግሞ ቤት ሲገዙ ጥሩ ነገር ላይ ሲደርሱ ይደርሳል ሁሉ ነገር። በአሁኑ ሰዓት እነሱ በቃ ፍቅረኛሞች ናቸው። አየን። በቃ እኮ አመንን። አሁን እመኑ፣ አንዳንዶቻችሁ የምትሉ እመኑ በቃ በቃ ዓይናችሁን ከብሩኬ ላይ አንሱ፣ ከሀይሚዬ ላይ አንሱ ነው የምለው። እውነት ዛሬ ያየው ደስታ በቃ እኔ እንደተጋቡ ለእኔ እንደተጋቡ ነው የቆጠርኩት። ምንም ይሁን ምንም እንደተጋቡ ቆጠረዋለው። ቡራዬ እንግዲህ ሚዜ ነው በወንድሙ ሰርግ ላይ። እኔም ቅድም ብያለሁ ለወንድሙ ብሎ ይሆናል እንትኑን ቬሎን የለበሰችው ምናምን ብያለው፣ ግን ያው አንድ ጓደኛዋ ነች እንግዲህ ልብሱን በዛው እንድታስተዋውቅላት ይሆናል። አጨናንቂ ብላኝ ነው ያጨናንኩት ባለች። ፕራንክ እንደሆነ በመጀመሪያም ነግራናለች ማለት ነው። ሀይሚዬ በእጀ ዙር ትልቅ ትምህርት ነው የሰጠሽው፣ ለእያንዳንዱ ሴት ትምህርት ነው የሰጠሽው። በጣም ደስ ብሎኛል። እግዚአብሔርን ነው ምላችሁ ይለያሉ። በቃ እነዚህ ልጆች እውነት እግዚአብሔር ሐሳባችሁን ምኞሳችሁን አሳክቶላችሁ ጥሩ ደረጃ ደርሳችሁ ተጋብታችሁ እንድናያችሁ ነው የምንፈልገው። መጥፎን ያርቅላችሁ ነው ምለው እና እኔ እንጃ በቃ ከምንም በላይ በቃ ያስደስተኝ ብሩኬ የመጥተው እሷን ሳያት የሆነ ነገር ስሜት እሷ ዞር ብላ እሱን ስታየው ምናምን የሆነ ስሜታዊ ነው የምትሆኑት። እግዚአብሔርን ነው ምለ በጣም ደስ የሚሉ ናቸው። እኔ እንጃ፣ እኔ እንደ ዛሬ ቪዲዮ ስቅጥ ብሎኝ ያዩት ቪዲዮ የለም። እንደዛም በቃ ሊጋቡም ብሎ ይጨቃጨቃሉ። ጨቅጫቆች፣ ሁለቱም ጨቅጫቆች። እና ከምንም በላይ ደግሞ ማስጠንቀቃችሁ ልጆች፣ ቡራዬም ሀይሚዬም በጣም ነው የምታምሩት ሁለታችሁም ትለያላችሁ። አንዱ ያምራል፣ አንዱ ያምራል አንልም እኛ። ሁለታችሁም በጣም ታምራላችሁ። ቡራ እንዳይከፋው፣ ያው ምንም ሆነ ምንም ሴት ሙሽራ ነው የምትበልጠው አይደለ? ቤተሰብ፣ በቃ ሴት ሙሽራ ነው የምትበልጠው፣ ሃይሚዬ ብሩኬም ሸበላ ነግን፣ እኛ ደግሞ የምንደግፈው ሴት ነው አይደለ? ቤተሰብ፣ ሴት ነች እኩል ተኩላ ፀጉሯን ተሰርታ ብላ ስትል ሴት ልጅ የበለጠ ቆንጆ ሆና ትወጣለች፣ ሜካፕም ስላለ ምናምን ማለት ነው። እና ሁለቱም ያምራሉ፣ ግን ለእኔ ደግሞ ሃይሚዬ ለእኔ ትንሽ ፈካ ብላብኛለች። እውነቴን ነው የምናገረው ፈካ ብላብኛለች። ታምራላችሁ ሁለታችሁ። ብሩኬ አታምርም አይደለም፣ በጣም ነው የምታምረው። ሱፍ ላንተ የተሰራ ነው የሚመስለው። እንደውም የሱፍ አምባሳደሮች ፕሊስ፣ ብሩኬን ለምን አታሰሩትም ማስታወቂያ? እግዚአብሔርን በዚህ አጋጣሚ ብሩኬን አምባሳደርነት ምረጡት። ቢያንስ እንኳን ይህን የመሰለ ቁመና ይዞ ለምን ማስታወቂያ አታሰሩትም? እዛ ላይ ፌመስ ነው፣ እዛ ላይ ጎበዝ ነው፣ ቁመና አለው፣ መልክ አለው። ለምንድን ነው ወጣትን ማታሳትፉት? አሁን በቃ ትላልቆቹ እነ ሄኖክ ነው፣ እነ ሄኖክ እነ ምናምን በቃ ለቀቁላቸው። ለነቡሩኬ እነቡሩኬ የያዙት የአምባሳደርነትን የሱፍ አለባበስ በቃ እነቡሩኬ የያዙት። በቃ ለነቡሩኬ ይለቀቅላቸው እንዴ በቃ አምባሳደር ብሩኬ ብያለሁ። የሱፍ አምባሳደርነትን እኔ ሰጥቼሃለሁ ማለት ነው። አንተ አምባሳደር ነክ በጣም ነው የሚያምርብህ። በጣም ትለይ ነበረ። እግዚአብሔርን ነው የምላችሁ። ሀይሚዬ ግን ኔኔ ስስት የኔ ስስት የኔ ጨረቃ ግን ሀይሚዬ ትበልጣለች። በቃ ቅላቷ ምናምኖ የኔ ትሙ ትንሽ የኔ ማር በጣም ነው የሚያምርብሽ። በጣም ቆንጆ ነሽ እና በጣም ነው የምንወዳችሁ ሁላችሁም የጨረቃ ቤተሰቦች ዛሬ እንደዚህ ስላየናችሁ ሁሉም የጨረቃ ቤተሰብ ዛሬ ደስተኛ ነው። እናንተ የምትመጡበትን ሰዓት ነበረ ሰው በጉጉት ሲጠብቅ የነበረው። እኔ ቅድም በለቀኩበት ቪዲዮ ላይ በጣም በቃ ሳቱ ረዘመብኝ ምናምን ምናምሉ ብዙ ብዙ ልጆች ነበሩ። ያው ይኸው ሳቱ ደርሰው አይታቸዋል። በጣም ደስ ይሉ ነበረ ጭቅጭቅ። እኔ ከምንም በላይ እኮ የሚገርማችሁ ነገር ጭቅጭቃችሁ ሁሉ ደስ ይለኛል። ጭቅጭቃችሁ በቃ የሆነ ነገር አለው። በቃ የሆነ ደስታ የሆነ በቃ የሚያምር ነገር አላችሁ። እግዚአብሔርን ነው የሚለው እና ከክፉ ነገር ይጠብቃችሁ ነው የሚለው። የጨረቃ ቤተሰቦች እንኳን ደስ ያላችሁ። ፕራንክም ቢሆን እንደዚህ ፍቅር ሆኖ ስናያቸው እንደዚህ ሆኖ ስላየናቸው ደስ ብሎናል። ኮንግራጁሌሽን ነው የምለው በቃ ለእኔ ደስታዬ ነው። እና ሀይሚ ትልቅ ጭንቅላት ያላት ነች። ይኖ አይስዌርቱ ጋር በጣም ትልቅ ጭንቅላት ያለነች። በእጄ ዙር ነው ትምህርት እንድሰጥ ያደረገችው። አጨብጭቤልሻለሁ፣ አንበሳ ቡራዬ ማንም ሰው እንዳየው ነግሬያቸዋለሁ እና እኔ ማርያምን ደስ ብሎኛል ሁላችሁም እንደኔ ደስ እንዳላችሁ እርግጠኛ ነኝ እንግዲህ ቤተሰቦችዬ ያው መልካሙን ነው የምንመኝ ላችሁ ነገ ደግሞ ሰርግ አለ ያበደ ሰርግ ነው ሰርጉን ደግሞ እናያለን በስማ ነገ ደግሞ የተለየ ነው አይሚ ፀጉሯን ትሰራለች ቡሩኬ ሚዜ ነው በቃ ሁሉ ነገር ያማረ ነው አሁን የሚመርላቸው ለማንኛውም ይሄን ቪዲዮ ፕሊስ ፕሊስ ላይክ ላይክ ላይክ ላይክ አድርጉልኝ እወዳቸዋለሁ አከብራቸዋለሁ ክበሩልኝ። የጨረቃ ቤተሰቦች እወዳችኋለሁ። ማርያምን ትለይ ያላችሁ ለሰው ያላችሁ ፍቅር ማ አይላቪ